አንዲት ሴት ወታደር ከረጅም ጊዜ የጦር ሜዳ ግዳጅ በኋላ በከፍተኛ ድካምና የልብ ስብራት ውስጥ ሆና የሲቪል አውሮፕላን ውስጥ ተሳፍራ ለመጨረሻ ጊዜ ወደ ቤቷ እየተጓዘች ነበር። ቀጥሎም በአንደኛ ደረጃ ክፍል ውስጥ ተቀምጣ ሳለ አንድ ሰው አጠገቧ መጥቶ ወንበሩ የእሱ እንደሆነና እንድትለቅለት ይጠይቃታል። ይህ ግለሰብ ግን ከትንሽ ቆይታ በኋላ አንድ ማስታወሻ እጁ ላይ የገባ ጊዜ ሰውየውንና የወታደሯን ታሪክ የሰማን ሁሉ ያስለቀሰ አስገራሚ ክስተት ተፈጠረ። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፉ። ሳራ ይህንን የአውሮፕላን ትኬት አግኝታ ለመብረር ከሳምንት የበለጠ ጊዜን ካሳለፈች በኋላ የጉዞ ሰዓቷ ደርሶ ወደ ውስጥ ስትዘልቅ በወጣት ፊቷ ላይ የድካም ስሜት የሚነበብ ቢሆንም ጀርባዋ ግን ልክ እንደ ወታደር ቀጥ እንዳለ ነበር። ድካሟን ወደሚያሳርፍላት ወንበሯ ደርሳ አተኩራ ከተመለከተች በኋላ ገና ተመቻችታ እንደተቀመጠች ምንም አይነት ዩኒፎርም ያለበሰ አንድ ትልቅ ሰው ከአጠገቧ ቆሞ ማዳም በኔ ወንበር ላይ ነው የተቀመጥሹ ሲላት ሳራ ግራ በመጋባት ውስጥ ሆና ድካም ባደነዘዘው አይኖቿ ብዥ እያለባት ትኬቷ ላይ ያለውን የመቀመጫ ወንበር ደጋግማ ከተመለከተች በኋላ የእሷ ወንበር ወደ ኋላ በጣም ርቆ እንደሚገኝ አረጋገጠችና ለመነሳት አኮበኮበች። ነገር ግን ሰውየው ፈገግ እያለና እውነተኛ ደግነት አይኑ ላይ እየተነበበበት በቃ ግድ የለም የኔን ወንበር ውሰጂ አላትና ወደ ኋለኛው የሳራ መቀመጫ መራ። ሳራ ሁኔታው አስገርማት፣ በአይኑ ውስጥ ያለው ደግነት የእሷን ድካም የተረዳ መስሎ እየታያት በቀስታ አመሰግናለሁ አለችው። በጣም ውድ ገንዘብ ከሚከፈልበት የኢኮኖሚ ክላስ የሚገኘውን ወንበር አሳልፎ በመስጠት ወደ መደበኛ መቀመጫ ያመራው ሰው ተግባር ያዩት በዚያ ቅንጡ ክፍል ወደ መደበኛ መቀመጫ ያመራውን ሰው ተግባር ያዩት በዚያ ቅንጡ ክፍል ያሉ ሌሎች ተጓዦች፣ ገሚሱ በመደነቅ ሌላው በሰውየው መልካም ስራ ልቡ ተነክቶ ሲመለከቱ፣ ሳራ ግን ለሰዎች አስተያየት ግድ ሳይኖራት በግለሰቡ የደግነት ተግባር ከድካም መላቀቅ መቻሏን ብቻ ታሰላስል በረጅሙ ለመተንፈስ ትሞክር ነበር። ቀጥሎም የአንደኛ ክፍል ተሳፋሪዎች አጠገባቸው ካለው ሰው ጋራ በሹክሹክታ የዲዛይነር ሱሪ በለበሰችው ሳራ ዙሪያ የተለያዩ ሀሳቦችን የተለዋወጡ ሲሆን ከእነሱም ውስጥ በእድሜ የገፉ ባልና ሚስት ምናልባትም ሳራ ከራሳቸው ሴት ልጅ ጋራ እንደተመሳሰለችባቸውና እሷን እንደሚያስታውስ ተነጋገሩ። ሳራ ከአጠገቧ ካለው ሻንጣ አጠገብ የተቀመጠውን የወታደራዊ ቦቲ ጫማዋን መለዩ ልብሷን አስቀምጣ በጸጥታ ከመስኮቱ አሻገራ ትመለከታለች። በሙያዋ የንግድ ሰራ ተኛ ጸሐፊ የሆነችና ጄሲካ የተባለች በዚያው ክፍል አንድ ወንበር ላይ የተቀመጠች ሴት ሁኔታውን በትኩረት ስትከታተልና በተፈጠረው ነገርም በእጅጉ ስትማረክ ነበር። ጄሲካ በግልጽ የድካም ስሜት በሚነበብባት ወታደሯ ሳራ ፊት ላይ የተቀረጹት ታሪኮች ብዙ ይናገራሉ ብላ እያሰበች በአንክሮት ትመለከታት ጀመር። ጄሲካ የሳራ አይን ላይ የምስጋና አሊያም የጥፋተኝነት ስሜት ይሆን ያለየችው ነገር ስታነብባት ቆየችና በጸጥታ በተቀመጠችው ሴት ወታደር ልብ ውስጥ የሆነ ከዚህ የደግነት ድርጊት የበለጠ ጥልቅ ታሪክ እንዳለ በጽማ መነጅ ጄሲካ በሁሉም ዘንድ መከባበር የበለጠ አስፈላጊ እንደሆነ በሚገባ ስለምታውቅ ባየችው የደግነት ተግባር የተነሳ እንደ አውሎ ንፋስ በውስጧ የሚናወጠውን ሀሳብና ስሜቷን አድምጣ ስታበቃ በፍጥነት ማስታወሻ ደብተርና እስክርቢቶ ከቦርሳ ወጣች። ቀጥሎም በአእምሯ ውስጥ ቃላቶች እየፈሰሱ እንደ ጸሐፊነቷ ጥያቄዎች እያነሳች ሲና ጌጣለች የታሪኩን ፍሬ ነገር ለመጻፍ የሚያስችላትን ሀሳብ ፈለገች። ለራሷ ማስታወሻ ከመጻፏ በፊት ከደብተሩ ላይ አንድ ወረቀት ቀደደችና ለሳራ ወንበሩን ለለቀቀላት ሰው ምስጋና የያዘ አጭር ማስታወሻ ጻፈች። የሰውየውን የወንበር ቁጥር አስቀድማ ጻፈችና ሁሉም ሰው ለዚያች ሀገሯን ላገለገለች ሴት ያሳየኸውን በጎ ተግባር ቢፈጽ ያሳየውን በጎ ተግባር ቢፈጽም ዓለም የተሻለ ቦታ ትሆን ነበር። እባክህ በእኔ ግብዣ መጠጥና መክሰስ እልክ አለውና ተቀበልልኝ። ከደግነት እንደመማር ተስፋ በማድረግ የፀሐፊ ስም ጄሲካ ቲቱስ ብላ ፊርማዋን አኖረችበት። ከዚያም ማስታወሻውን ወደ ትንሽ ፖስታ ውስጥ አስገብታ ከጥቂት ዶላሮች ጋራ በኤንቨሎፕ አድርጋ አዘጋጀችው። ነገሩ ከነፃ መጠጥ በላይ እንደሆነ እርግጠኛ የሆነችው ጄሲካ ያልተነገረ ደግነት ያለውን ኃይል ለመግለጽ መሞከር ግን አግባብነት ያለው መሆኑን ትረዳለች። ከዚያም ወደ ወታደሯ መለስ ብላ ስትመለከት ሳራ ማስክ አርጋ በፊቷ ላይ የተረጋጋ ጸጥታ እየታየባት ወደ መስኮቱ አሻግራ ስትቆዝ ማስተዋለች። ጄሲካ ክስተቱ በሲቪልና ወታደራዊ ዩኒፎርም በለበሱት ሰዎች መካከል ያለውን ልዩ የመከባበር መስተጋብር ማሳያ እንደነበረ በማስተዋል ይህ ሲሰራ ቀላል የሆነ የአክብሮት መግለጫ ሊሆን ይችላል፣ ነገር ግን ከደግነቱ ባለፈ ብዙ መልእክቶችን ያዘለና አንዳንድ ጊዜ በጣም ጥሩ ትርጉም ያላቸው ድርጊቶች ያልተጠበቁ ውጤቶችን እንደሚይዙ አስተዋሽ እንደነበርም ተረዳች። በተሳፋሪዎች ንግግር የሚፈጠረው ድምፅ ከሞተር ጩኸት ባልተናነሰ አየሩን ቢሞላውም ጄሲካን በጸጥታ የሳራን እንቅስቃሴ ከመቃረም ስላላዳገታት በእሷ ላይ አይኗን ስትወረውር ሳራ ያለ ረፍት በትልቁ መቀመጫ ላይ ምቹ ቦታ ለማግኘት እየሞከረች ያለች ትመስል ነበረ። ፊቷ ላይ የሚታየው የምቾት ስሜት ብልጭ ድርግም ሲልና ትከሿ ጉዳትን ተከትሎ የታሸገና ለማንቀሳቀስ የከበዳት አይነት መጫጫን ሲታይባት ጄሲካ ከሳራ አጠገብ በተቀመጠው የወታደር ቦት ጫማ ላይ አይኗን ትተክላለች። በጥንቃቄ የተያዘ የሚመስለውና ከጠገቧ ያለው ሻንጣ ብቻ አልነበረም፣ ከባድ የሆነ ውድ ነገርን ይዟል። ጄሲካ ሁኔታውን በይበልጥ ባጤነች ቁጥር በአዕምሯ ውስጥ ስለ ጉዳዩ በምትስለው ምስል የማወቅ ጉጉቷ ኑሮ ማሰላሰሉን ስትቀጥል ሳራ አስጨናቂና ያልተለመደ የከባድ ሸክም ምልክት የሚታይባትና ስሜቷን ለመደበቅ እየሞከረች እንዳለች ታውቃለች። ህመም ፊቷ ላይ ብልጭ ድርግ ማለቱን ቀጥሎ የቁስል ፍንጭ ሲታይባት የተጎዱትን የሳራ ጡንቻዎች የጤነችው ጄሲካ ልቧ በአዘኔታ ተሞልቶ አካላዊ ጉዳት ጠባሳ ሊተው ቢችልም በሕክምና ይድናል፣ የልብ ስብራት ግን ጊዜ የሚወስድ ከባድ ነው ስትል አሰበች። አምሯ በጥያቄዎች የተሞላው ጄሲካ አንድ ነገር እንዳለ በሚገባ ብትረዳም በሳራ ላይ ምን አይነት አካላዊና ስሜታዊ ሸክም እንዳለ ለማወቅ ብዙ ብታስብም መልሱን ግን አላገኘችም። የሳራ ታሪክ በጣም ተጠብቆ የቆየ እንደሚሆን ስለገመተች እንደ ጸሐፊ ስለ ብርታት፣ ህመምና ምናልባትም የተደበቀ ታሪክን በመስማት በአእምሮዋ ውስጥ ቃላቱን በማሰላሰል ምርጥ ትረካ ለመከተብ ስሜቷ ተነሳስቷል። እናም ለሳራ ጥያቄ ለማቅረብ ብትፈልግም በቅድሚያ ግን በእሷና በወጣቷ ወታደር መካከል ያለውን ድንበር ማክበር ማህበርና ስሜቷንም በሚገባ መረዳት አለባት። እናም ጄሲካ በእሷ ውስጥ ያሉትን ሁኔታዎች ለመከታተል ጊዜ እንዳላትና ታሪኮቹ ቀስ በቀስ ቅርጽ እንደሚይዙ ተስፋ በማድረግ ከማያውቁት ሰው ጋራ ለመነጋገርና ፍቃደኝነትን አግኝቶ በአክብሮት መረጃዎችን ለማግኘት ትዕግስት እንደሚጠይቅ ይገባታል። አሁን ጄሲካ የጻፈችውን ማስታወሻ ለሳራ ከፍተኛ ገንዘብ የከፈለበትን ወንበር በመልቀቅ መልካም ላደረገላት ማርክ ለተባለው ግለሰብ ለመስጠት ጊዜው ነው ብላ ስላሰበች የበረራ አስተናጋጇን ጠርታ መልእክቱን እንድታደርስላት ሰጠች። ሰጥታችኋት አስተናጋጇ ከጎኑ በእጇ ትንሽ ፖስታ ይዛ የተመለከታት ማርክ ቀና ሲል፣ ይህ ከአንድ ተሳፋሪ የተላከሎት ነው ብላ ስትሰጠው፣ እሱም በጉጉት ተቀበላት። የነፃ መጠጥ ግብዣ ይሆን? እሺ አመሰግናለሁ ብሎ ተቀበላት። ከዚያም ፖስታውን ቀደደና አጭር ግን ተጽዕኖ የጎላውን ማስታወሻ ነበበና ወዲያው ግርምት በፊቱ ላይ ብልጭ አለ። ቀላል ከሚመስል የቃላት ልውውጥ ጀርባ የተደበቀ ታሪክ ነበር። ምናልባት ያቺ ወታደር ልዩ ሰው ልትሆን ትችላለች ሲል አሰበና ወዲህ ደግሞ ጄሲካ ክስተቱን ያየችበትን አእምሮ አደነቀ። ወረቀቱን በእጁ ዘርግቶ እንደያዘ አይኑን ጨፍኖ በሀሳብ ነጎደ። ማርክ የንግድ ስራ ውስጥ ከመግባቱ ከረጅም ጊዜ በፊት ከተዋጊ ወታደሮች መካከል በግንባር ተሰልፏል። በደም የተጨማለቀ መሬት፣ ከፍተኛ ውጥረት ውስጥ የገቡ ድምፆችና የሚሞቱ ወታደሮች ተስፋ በመቁረጥ ሲጮሁ የተመለከተው ትውስ ብሎት ምስሉን በአእምሮ እያሰላሰለ ነበር። በእርግጥ ማርክ ወታደር ሳይሆን ቁስለኞቹን ለመርዳት የህክምና ህክምና ባለሙያ ሆኖ ነበር ጦር ሜዳ የዘመተው። በዚያም የጀርባ ሆኖ ህይወቱን አደጋ ላይ ጥሎ ለሀገሩ የራሱን አሻራ ጥሎ ወደ አሁኑ ጊዜ ተመልሷል። እናም ከዚያ ማት በሰላም ተርፎ ክስተቱን ወደ ኋላ ዞሮ ከሚመለከቱት እማኞች መካከል አንዱ ለመሆን በቅቷል። ያንን መልካም ተግባር ለወታደሩ አሻራ የፈጸመው ያሳለፈውን ሸክም በማስታወስ አክብሮቱን ለመግለጽ ያደረገው ቢሆንም ምናልባት ይህ ትንሽ ድርጊት በቀላሉ የማይታይና በዚህ ግለኝነት በተንሰራፋበት ዓለምም ትልቅ ትርጉም ያለው ነው። ሳራ ቦርሷን በድጋሚ አመቻችታ ለማስቀመጥ ስትሞክር አሁንም የወታደራዊ አቋሟና እንቅስቃሴዋ ጎልቶ ይታይ የነበረ ሲሆን ይህን ጊዜ ማርክ የአውሮፕላኑን ጠባብ መንገድ አቋርጦ ወደ ሳራ መቀመጫ መራና አጠገቧ ሲደርስ ድንገተኛ አመጣጧ አስገርሟት ለአፍታ ዓይኖቿን ተከተለች። ማርክም ረጋ ብሎ ሰላም ታቀረበላትና ንግግር ሲጀምሩ በመካከላቸው ያለው የጋራ ተሞክሮ ሽክርክሪት በደመ ነፍስም ቢሆን የሚያግባባቸው ነበር። እነሱ ብቻ የሚረዱትን ለድብቅነት ሳይሆን ለሌሎች ሰዎች ፈጽሞ የማይገቡ አረፍተ ነገሮችን ተለዋወጡ። ቃላቱ ቀላል፣ ነገር ግን ባልተነገሩ እውነታዎች የተሞሉ ሲሆን ማርክ በመጠኑ እጅግ የተንቀጠቀጠ የሳራን መዳፎች ይዞ ትንሽ ተጫዋወተው ከዚያ ወደ መቀመጫው ተመለሰ። ማርክ ከሄደ በኋላ በደግነቱ በውስጧ ተፈጥሮ የነበረው ውጥረት ቀለል ያለላት ሳራ የሰላም ስሜት ብልጭ ድርገም የሚል ፊቷ ላይ እያስነበበች ፈታ ብላ የበረራ ደህንነት ቀበቷን በጥንቃቄ አጠባበቀች። ያልተነገረ ሸክሟን በትክክል ከተረዳላት ሰው ጋር በመነጋገሯ ተንፈስ ብላ አሁን ወደ ራሷ ተመለሰችና ለእሷ እንግዳ በ ሆነ መልኩ የተቀየረባትን የሲቪል ዓለም አሰበች። ከዚያም ከሻንጣዋ ውስጥ ማስታወሻ ወጣችና አብሮት ያለውን ፎቶግራፍ በተመስጦ ተመለከተች። ለመሞት ዝግጁ የሆነን መልክ ይዛ ለመኖር ከፍተኛ ፍላጎት ያላትና ጓደኛዋ የሆነች ወጣት ሴት ወታደር ፎቶግራፍ ነበር። አይኖቿ አብሮ ሆነው ጦርነት በቅርቡ ሊካሄድ ይችላል የሚል መልእክትን ያዘሉ ናቸው። ሳራ ግዳጇን ጨርሳ ወደ ቤት የምትመለስ ወታደር ብቻ አልነበረችም። ይልቅስ በሀዘን ለተሰበረ ቤተሰብ መልእክትን የማድረስ ኃላፊነት የተሸከመች ባላደራ ጭምር እንጂ። በፎቶግራፉ ላይ ያለችው ወጣት ብዙ ትዝታን የተጋራቻት ጓደኛዋ ስትሆን በጦርነቱ ወቅት ስለተሰዋች፣ አሁን በአካል ተለያይተው መንፈሷ ብቻ እላዩ ላይ ተጣብቆ በሙታንና በህያዋን መካከል ያለች ድልድ እንዲሆና ደስታዋን አታለች። በመጨረሻም ጄሲካ በሳራና ማርክ መካከል የነበረውን ያንን አጭር ውይይት ከሩቅ አይታ ስለነበረ ከክስተቱ ጀርባ አንድ ልዩ ታሪክ እንዳለ ተገንዝባለች። በንግግራቸው ውስጥ በዝምታ የተፈጠሩ ትስስሮችና በጋራ ህመም የተወለደ ነገር እንዳለ ግልጽ ሲሆን፣ የአክብሮትም ትልቅ ስጦታ ነበር። አንዳንድ ታሪኮች በጥንቃቄ በጽሑፍ እንዲገለበጡ የሚቻሉ አይደሉም። ይልቁንም በጸጥታ ብቻ ለመመስከር የታሰቡና እውነተኛ ግንኙነት ከቃላት በላይ እንደሆነ ማሳያ መሆናቸውን ትረድታለች። እናም አንዳንድ ጊዜ ያልተጻፉ ግን ከወረቀት ቀለም ይልቅ በሰዎች የጋራ ልምድ የተቀረጹ በጣም ጥልቅ ታሪኮች መኖራቸው እሙን ነው። ጄሲካ ከአውሮፕላን ስትወርድ እንደገና ሳራን ተመለከተቻት። ሳራ ሻንጧን በጥንቃቄ በመያዝ በደከመ አይን አካባቢዋን እየቃኘች ነው። ከቆይታ በኋላ ጄሲካ ሁለት ሰዎች ጎን ለጎን ሆነው ወደ አየር ማረፊያ ውስጥ ወዳለው የትርምስ ፍሰትን ሲቀላቀሉ አስተዋለች። እነሱም በብዙ መልኩ የተቀራረበ ታሪክ ያላቸው ሴት ወታደር ሳራና የቀድሞ የጦር ሜዳ ዘማች ሐኪም የአሁኑ ነጋዴ ማርክ ነበሩ። እናም ጄሲካ በከፊል ያየችውን ታሪክ ተካፈለች። እሱም በጋራ መስዋዕትነትና ማንነት ውስጥ የተፈጠረ የሁለት ሰዎች ትስስር ነው። እናንተስ ውድ ቤተሰቦቻችን ከዚህ የደግነት ታሪክ ምን ተማራችሁበት? ያላችሁን አስተያየትና ሀሳብ ምን ይመስላል? የተሰማችሁን አሳውቁን። ዚህ ሊያበቃን ቸር ቆዩልን።